በቤተሰብ አዝማድ ታጅቦ በዓልን ማክበር ኢትዮጵያዊ ሴት ነው። ግና የተሰማሩበት ሙያ እና የተጣለባቸው ኃላፊነት አስገድዷቸው የበዓል ቀናት በስራ የሚያሳልፉ በርካቶች ናቸው። አውድ ዓመትን በቤታቸው ከቤተሰቦቻቸው ጋር ለማክበር እድሉን ያላገኙ እነዚህ ሙያተኞች ኃላፊነታቸውን በመወጣታቸው ከመከፋት ይልቅ እንደሚደሰቱ ይገልጻሉ። በበዓላት ወቅት የሰው ሕይወትን ከሞት የሚጠፋ ንብረትን ከውድመት ለመታደግ ፈጣን ምላሽ ለመስጠት በተጠንቀቅ ከሚቆሙት መካከል ናቸው የጸጥታ አካላትና የእሳት አደጋ ሰራተኞች። ተቋማቱ ዘመኑ የደረሰበትን ቴክኖሎጂ ታጥቀው ዜጎችን ለመታደግ ሁሌም ዝግጁ ናቸው። በዓልም ቀን ጨምሮ ቅዳሜና እሁድ ሁሌም 24 ሰዓት አገልግሎት እንሰጣለን። በማቴሪያልም በሰው ኃይልም ባለን ማሽነሪ ሁልጊዜ ዝግጁ ሆነን ነው የምንጠብቀው። አደጋ እንዳደጋ ከጥንቃቄ ጉድለትም ሳያስቡትም ስለሚመጣ ሁልጊዜ እኛ በሙሉ ሰራዊትና በሙሉ ማሽነሪ ዝግጁ ሆነን ነው የምንጠብቀው። ማህበረሰቡ ደግሞ ወደ ገበያ ቦታ ሲወጣ የራሱ የሆኑ ንብረቶች ለስርቆት ሊጋለጡ የሚችሉትን ነገሮች በደንብ የመጠበቅ ነገር መኖር መቻል አለበት። አለፍ ሲልም በቤት ውስጥ የምጠቀምባቸው እቃዎች ብሎም የኤሌክትሪክ ገመድ ዝርጋታዎች ለአደጋ የሚያጋልጡ አለመሆናቸውን ማረጋገጥም ይገባል ሲሉም ያነሳሉ። በአንድ ጊዜ ብዙ ኤሌክትሪክ ፍጆታን የሚጠይቁ ስራዎችን በሌላ አማራጭ መተካት ደግሞ ከአደጋ ይታደጋል ይላሉ። ኤሌክትሪክ ፍጆታችን ከፍተኛ ስለሆነ መቋቋም የሚችል የኤሌክትሪክ ዝርጋታ ስለሌለ አብዛኛውን ጊዜ በቤት ውስጥ የምንዘረጋቸው መስመሮች ብዙ ጊዜ በጥናት ላይ የተመሰረተ ስላልሆነ እነሱ አደጋ ያስነሳሉ። ስለዚህ እነዛን እየጠበቀን ራሳችን በዓሉን በሰላም በደስታ እንድናሳልፍ እመኛለሁ ማለት ነው። ከመቼውም በላይ ፍጆታ የምንጠቀመው በጣም በብዙ ስለሆነ እየተጠባበቅን ብንሰራ የሰራንበትን ለምሳሌ፣ ሴቶች ማድቤ ስንሰራ ያንን አጥፍተን ብንተኛ፣ ክሰል ስንጠቀም ክሰሉን ውጭ አድርገን ወይም አጥፍተን ብንተኛ፣ አብዛኛውን ጊዜ በጭስ የመታፈንና የሚመሳስሉ አደጋዎች በባህል ዋዜማ ይደርሳሉ። እንዲሁም የእሳት አደጋዎች የሚፈጠሩበት ጊዜ ነው። ስለዚህ በዋዜማው የሚደረጉ የባህል ዝግጅቶች ላይ ኅብረተሰቡ ራሱን ጠብቆ ከአደጋዎች ስጋት ራሱን መጠበቅ አለበት። የ2017 የትንሣኤ በዓል በድምቀት እንዲከበርና ና ህብረተሰቡ ለተለያዩ የወንጀል ድርጊቶች እንዳይጋለጥ ለመከላከል ፖሊስ በቂ ዝግጅት ማድረጉን ገልጸው ህብረተሰቡም ተገቢውን ጥንቃቄ ማድረግ እንዳለበት ያስገነዝባሉ። ህብረተሰቡ እንግዲህ ሁሌ የሚያደርገውን ትብብር አጠናክሮ መቀጠል መቻል አለበት። ማህበረሰቡ በተለያዩ ሚዲያዎች ላይ የሚሰማቸውን መረጃዎች ወደ ተግባር መቀየር መቻል አለበት። በተለይ በአካባቢው ላይ አጠራጣሪ ነገር በሚያጋጥም ሰዓት ላይ መረጃዎቹን ለፖሊስ በመስጠት ተባባሪ መሆን ይኖርበታል። በቀጣዮቹ የባህል ቀናት ከፍጥነት በላይ ባለማሽከርከር፣ ብሎም ሌሎች የትራፊክ ደንቦችን በማክበር ሁሉም ሊተባበር ይገባል መልእክታቸው ነው። ለምሳሌ አልኮል ጠጥቶ የሚያሽከረክሩ አሽከርካሪዎች ሊኖሩ ይችላሉ። ከተሰጣቸው የፍጥነት ወሰን በላይ የሚያሽከረክሩ አሽከርካሪዎች ሊኖሩ ይችላሉ። በትራንስፖርት መጠበቂያ ቦታዎች አካባቢ ላይ ከታሪፍ በላይ ማስከፈል፣ ሰውና ቃን አንድ ላይ መጫን፣ ማቆራረጥ እንደዚህና እንደዚህ የመሳሰሉ ደም መተላለፎች ሊያጋጥሙ ይችላሉ። በሌላ በኩል ለበዓል የሚቀርቡ ሸቀጦች ላይ ባዕድ ነገር ቀላቅሎ የመሸጥ ድርጊት እንደሚፈጸምም አንስተው፣ በሰዋራ ስፍራዎች ግብይት ባለመፈጸም እንዲህ ካሉ ድርጊቶች መጠበቅ እንደሚገባ አሳስበዋል።